መልክሽ ማንን ትመስያለሽ ሁሉ ብዙ ሰዎች አንቺ የሚርብሻል እንደ እኔ ወንበር አትሰጭኝም ቆንጆ ዝም ብለሽ ታይኛለሽ ወይ ጉርት መሰለኝ እንደ ጉቦ ና ወንበራ በምን ይሆን ምንም ሰው ባለሙያ ያደርጋል አሁን ልዩ ነው ይሄ የምግብ በቃ ከፕሮግራምነት በላይ ራሱ ሙያ ተምሬበታለሁ በጣም ነው የሚጣፍጠው አሁን ከቀኑ በስድስት ሰዓት ተኩል ለሰባት ጉዳይ ምን ችግር የለም። መብላት የማይፈልግ ሰው ማን ነው? ከተወዳጅ ፕሮግራሞቻችን አንዱ የሆነው ኪችኑ ሰዓታችን ላይ ነን። እኔ የምንወደው እሱን ነው። ለምን? በጣም ብዙ ምግብ ስለምበላ። በተለምዶ ፍየል ቤት አካባቢ የሚባል አንድ በጣም ጣፋጭ ቅቅል የሚሰራበት ምን ቅቅል ብቻ አድርሶ ምን ውቅጡ ደሱ አይነት ምግቦች የሚመረትበት ቤት አለ እዛ ሂጂ ተብዬ መጥቻ አለው ሼፏ ደግሞ የኔነሽ ገረመው ትባላለች ምንም ወሬ ያላወራኋትም ምክንያቱም እርቦኛል ወደ ፈጣኑ ምግባችን እንግባ እሺ ቅቅላችን ለማዘጋጀት የሚያስፈልገን ላት የለንም በዛሬ ስለሌለ በዘይት ባህሮና ሽንኩርት አንድ ላይ የተዘጋጀ ነው እሱን እንጀምራለን። ትንሽ ከተጠበሰ በኋላ ይሄ ካሮት እና ቲማቲም ነው። በደንብ ከበሰል ነው በኋላ የቅቅል አጥንቱን ጨምረን በደንብ አብረን እንጠብሰዋለን። ለብ ያለ ውሃ ትንሽ ትንሽ ጠብ ጠብ እናደርጋለን። ነጭ ሽንኩርት፣ ቆንዶ በርበሬ ነው፣ ኮሮሪማ ለ20 ደቂቃ ከተጠበሰ በኋላ እንከልሳለን። የተወሰነ ፍሬ ስጋ እናስገባለን። እንከልሳለን። ቅቅላችን እንግዲህ እየደረሰ ነው። እዚህ ጋር የቤቱን ቅመም እንጨምራለን። እዚህ ጋር የተወሰነ ጨው። ቅቅላችን ደርሷል፣ ደርሷል፣ ደርሷል። እኔ በጣም የገረመኝ ምንድን ነው አስራ ሁለት ሚኖታ ማለት ነው ማለት ነው በምግቡ ያዛረክሽ እና ሳልጠይቅሽ፣ 12 ሜኖታ ማለት ያው የቤቷ ስም ነው። እሺ፣ የቤቴ ስም ነው፣ ጉራጌኛ ነው። ሜኖታ ማለት ስራው ማለት ነው። ያው ሚካኤል ደሞ ከባድ ባለበት ነው። የሚካኤል ስራው ለማለት ነው። 12 ሜኖታ ማለት ኦ፣ ያው ሚካኤል ስራው ይገርማል። በጣም ይሄንን አሁን ከቀኑ በስድስት ሰዓት ተኩል ለሰባት ጉዳይ የምንለው ችግር የለም። መብላት የማይፈልግ ሰው ማነው? እየተንደራደራችሁ የት ትመጣላችሁ? የት ይመጣሉ? ከሳሚት ፍየል ቤት ከሆነ አስጫጫ ጀርባ በቃ ብትመጡ፣ ይህ ቅቅል ግባ በሞቴ ወይኔ ወደድኩት፣ በእውነት ስራው ላይ በጣም ስትቆይ ስትቆይ አንዳንድ ነገሮች ለገነት የምታወራቸው ይመስላሉ። በእውነት እኔ በየሄድኩበት ቦታ በሙሉ እንደዚህ እየጣፈጠኝ እችለዋለሁ ወይ ቅቅል ብሎ በጣም ነው የሚጣፍጠው። ቅመማ ቅመሞቹ ጭምር ናቸው የገቡት እኔ ምን ይሆንብኛል መሰለች ቤት ውስጥ አሁን የሆነውን ነገር ጨምር አንዱ ጮክ ይልብኛል ይሄ በጣም ተመሳሳይ አይነት ሁልጊዜው ተደጋጋሚ ስትሰሪው በጣም ደስ የሚለው ወይ የስጋው አበሳሰል ገባ በሞት የት ላስገባው የት ላስገባው ወንበር አሰጭኝም ቆንጆ ዝም ብለሽ ታይኛለሽ ወይ ላጉርሳት መሰለኝ እንደ ጉቦ ነይ ነይና ወንበር አምጪ አሁን እንደ እንዳጠግቢያ ሌላ ምግብ ስላለ አሮስቶ እናመጣለን። በከላ አለ እሱ ሱን ስትቀምሺ እዛ እንዳጠግብ። እኔ አሁን ቅቅልዬ ንልያይ በዚሁ ንልያይ ማዝናሉ። ቲክቶክ ላይ የተነበረ የመጣሁት ምግባችሁ በጣም ጣፍጣል። እንዳያዩት ነው ዘይታችንን ከጎን እናገላለን የበከል መስሪያ እች ጥብስ ቅጠል እናደርጋለን። ነጭ ሽንኩርት እሽ፣ ቆንዶ በርበሬ፣ ኮረሪማ አለው፣ የቤቱ ቅመም፣ ሶያ ሶስ አለው። በደንብ እናደባልቀዋለን። የተወሰነ ደቂቃ ማርኔጥ እናደርጋታለን። ቅድሚያ የሚጨመሩት እንግዲህ አጥንት ነው። ቅምሳችን ትንሽ ቀላ ሲል ፍሬው ይጨመራል። እሺ እንግዲህ በከላችንን እንዲህ ዲኮር አድርገን እናወጣዋለን። አንቺ የሚርብሻል እንዴ? እንደኔ ምግብ ቤት ያለው ሰው ምግብ ይበላ ብለህ ነው? አይ ይሄ ምግብ በቃ ከፕሮግራምነት በላይ ራሱ ሙያ ተመሬበታለሁ። በጣም የሚጣፍጥ ቆንጆ፣ በጣም ጥሩ ምግብ ደስ የሚል ነው። የሚኖታ መልጦስ በጣም ሀሪፍ ነው። እንግዲህ አሮስቶ ለመስራት መጀመሪያ ዘይት ይደረጋል። ከዛ አጥንቶች በደንብ ይጠበሳል። አስራ ሁለት ሚኖታ ግን በጣም የሚታወቅበት ምግብ ምንድን ነው? አጥና የታል ቀዩ ትምሽ ቀመስን አላየንም አላየንም አልሰማንም። ስለ ቅፊት ቀይሮ ግን ሁሉ ምግቦቹ ጥሩ ናቸው። ያው ይሄንን እኔ ሬድዋ ልጅ ነኝ፣ በነገራችን ላይ እና ማዛክ ትሰራው ነበር። ትጨምራለች ካሮትና እና ድንች ይጨምራል ታውሪ ይጨምራል አይደል? ይገባል ሩዝም ሳይድ ላይ ይገባል። በምን ይሆን መልክሽ መስ ያለች ብዙ ሰዎች ግምታችሁን አስቀምጡና፣ ግምቱ እሷ ብዙ ሰዎች ይሉኛል ወዳለችው ከመጣ ምንደምዛብዙ አርስቶ ነው። ቅጥሎ ይሻላቸዋል። የጉራጌ ግን በእውነት ታምኑኝ፣ ቅጥሎ ይሻላቸዋል። ገምቱ ገምቱና፣ እኔ ገብቼ ኮሜንት ላይ እውነቱን እጽፍላችኋለሁ። እናገራለን ኮሮሪ ማለት እንዳልኩሽ ያው ካሮት ድሬዳዋ፣ ሰው ካሮት ድንች ፖዲ ያደርጋል ነው። ይስጣ ጥሩ ነው። ነገር ምን ያህል መብሰል አለበት? ሁሉም ነገር አንድ ላይ ከተጨማመረ በኋላ፣ አንድ ላይ ከተጨማመረ እንደ ብዛቱ ነው። በሀያ ደቂቃም አንድ ሰዓትም ይፈጃል። ያው እንግዲህ ጥብስ ቅጠል ልብስ ቅጠ- ሁሉ ልንፈው ባለሙያ ያደርጋል። አሁን ልዩ ነው በጣም አይደል? አዎ፣ በጣም የተወሰነሽ የቤቱ ቅመም ናት። ስማኝ ነገሬ መጨረሻ ላይ ምን፣ እሺ? በወረቀት ግን ትሰጥኛለሽ፣ አዘጋጅልኝ። ከዛ ድንቹን እንጨምራታለን። እሺ፣ እሳቱን ነው። እንጂ

እንደ ስጋ ጥንክር ያላለን በእርግጥ የእንትን ስጋ ነው አይደል? የበግ የበግ ስጋ ነው፣ ለስ ያለ በጣም ደስ የሚል አጠባበሱ ዛላላላ ያለ ቆንጆ ምግብ ነው። እኔ በጣም ወድጀዋለሁ። ሳላጎርሳችሁ ግን ይሄን ጣፋጭ ምግብ ላንተበቅም። ሽልማት አዘጋጅታለች፣ ሰምታችኋል ቅድም አይደል? ማንን እመስላለሁ፣ ወደ ማን ትጠረጥሩኛላችሁ ብላ ትክክለኛ ግምቱን ላገኘ ሰው ቤቴ ክትፎ የሚሆን እኔ እንደውም በጣም ስለወደድኩት አርስቶ አርስቶ ይሻላችኋል። እናንተ ብቻ መታችሁ ተጋበዙ። ያለፈው ሳምንት ደግሞ እልፍኝ የምግብ አዳራሽ ይሄ ምግብ ምንድን ነው ብላ ያዘጋጅታ የነበረውን ምግብ የገመተ ሰው መጥቶ እንዲመገብ ብላለች። ራሳችሁ ግቡና ኮሜንቱን አይታችሁ ከፍተኛ ላይክ ያገኛችሁ ራሳችሁ በእግራችሁ ተፈለጉም መፈለጋችሁ ብቻ ሂዱና ምግብ ተጋብዛችኋል ብሉ። ከኪችኑ ሌላ የዛሬ ሳምንት ደግሞ ሌላ ኪችን ውስጥ ሆዴን ጥፍጥን አድርጌ እጠብቃችኋለሁ። ለአሁኑ። ዋው፣ የሚገርም ነው፣ የሚገርም አስራ ሁለት ሜዱ ታርስቱ ቴስት አድርገዋል። የሚገርም ነው በጣም